ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በእግዚአብሔር ጸጋና እርዳታ የፊልጵስዩስ መልእክትን እያጠናን ነው። ባለፈው ሳምንት መግቢያውንና ምዕራፍ አንድን ለማየት ሞክረናል። ዛሬ ደግሞ ምዕራፍ ሁለትን እንቀጥላለን ማለት ነው። ምዕራፍ ሁለት እንግዲህ ከቁጥር አንድ እስከ አስራ አንድ ድረስ ሌሎችን በደስታ ስለማገልገል ይናገራል። ከቁጥር አምስት ጀምሮ እስከ አስራ አንድ ያለው ያው ምሳሌ የሚያደርገው ጌታ ኢየሱስ ክርስቶስን ነው። ጌታ ኢየሱስ ክርስቶስን በትህትና ስለ መምሰል ያወራል። ከቁጥር አስራ ሶስት እስከ አስራ ስምንት ድረስ ደግሞ በሌሎች ዘንድ ምሳሌ ስለመሆን አውርቷል። ቁጥር አስራ ሁለት እስከ አስራ ሶስት ያለችው መዳንን በተመለከተ የተናገረው ነው። እሱ ላይ በደንብ ረገጥ አድርገን የምናይ ይሆናል። ከቁጥር 19 እስከ 24 ድረስ ስለ ጢሞቴዎስ የተናገረበት ክፍል ነው። ከቁጥር 25 እስከ 30 ደግሞ ስለ አፍሮዲጡ የተናገረበትን ክፍል አይተን የዛሬውን ምዕራፍ ሁለትን ማጠቃለያ የምናይ ይሆናል ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ የጻፈው ይሄ የፊልጵስዩስ መልእክት የሚያተኩረው ክርስቲያናዊ ሕይወት ላይ ነው። መንፈሳዊ ሕይወት ላይ ነው አማኞች ክርስቶስ ኢየሱስን እየመሰሉ እንዴት ሊኖሩ እንደሚገባና ደስታቸውን ክርስቶስ ላይ እንዴት ማኖር እንዳለባቸው የሚናገር የመጽሐፍ ቅዱስ ክፍል ነው እና ምዕራፍ ሁለት ላይ ከቁጥር አንድ እስከ አስራ አንድ ድረስ ሌሎችን በደስታ ስለማገልገል ስለሌሎች ስለማሰብ፣ ስለ ሌሎች ስለመጨነቅ የተናገረበት ክፍል ነው። እናነባዋለን ከቁጥር አንድ እስከ አራት ድረስ አንድ ሀሳብ ላይ አተኩሮ ስለሚናገር በንባብ እንጀምረዋለን። ቁጥር አንድ ላይ እንደዚህ ይላል። በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ፣ በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሀሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ በማለት ይናገራል። ከቁጥር አንድ እስከ አራት ድረስ ባለው ሌሎችን በደስታ ስለማገልገል፣ ለሌሎች ስለማሰብ፣ ለሌሎች ስለመጨነቅ ያወራል እና በክርስቶስ ኢየሱስ እኛ አማኞች በመሆናችን የምንበረታታና በዚህ ደስተኞች ከሆንን፣ በዚህ ህይወት የምንበረታታ አማኞች ከሆንን፣ በፍቅሩ የምንጽናና ከሆነ፣ ከመንፈስ ቅዱስ ጋር ደግሞ ህብረት አለን የምንል አማኞች ከሆንን ደግሞ አንዳችን ስለሌላችን የምናስብ ከሆነ፣ በአንድ ሀሳብ ለአንድ አላማ በጋራ መቆም አለብን ማለት ነው። እንግዲህ አስቡት፣ አምላካችን አንድ ነው። አባታችን አንድ ነው። ጌታችን አንድ ነው። የተጠመቅነው ጥምቀት አንድ ነው። የጠጣነው መንፈስ አንድ ነው። የምንወርሰው መንግስት አንድ ነው። ያመንበት ወንጌል አንድ ነው። ታዲያ አማኞች እረኛቸው አንድ ከሆነ ከሆነ ለምን መንጋውስ አንድ አይሆንም? ስለዚህ አማኞች እርስ በርሳቸው የሚለያዩ፣ የሚከፋፈሉ፣ የሚጓደኑ መሆን የለባቸውም። እኛ አንድ ዓላማ ነው ያለን የእግዚአብሔርን ኪንግ ደም ማስፋት በእግዚአብሔር መንግስት ውስጥ መኖር አንዱን ጌታ መገዛትና እርሱን ብቻ ማምለክ ይሄ ከሆነ የአማኞች ኢንቴንሽን እና ደግሞ በዚህ በክርስትና ኑሯችን ደስተኞች ከሆነ እግዚአብሔር የልቡ ትርታ የሆነውን የአማኞችን አንድነት ለምን አንከታተልምና ለእሱ ለምን አንሰራም በአንድ ሀሳብ ለምን አንስማማም አንድ ፍቅር አንድ ልብ ለምን አይኖረን? ይህንን ብታደርጉ ይላል ደስታ ፍጹም ይሆናል ይላል ሐዋርያ ጳውሎስ። እንኳን ሐዋርያ ጳውሎስ፣ ጌታ ኢየሱስ ክርስቶስ ራሱ ለአማኞች አንድነት ጸልዋል። በክህነት ጸሎቱ በዮሐንስ ወንጌል ምዕራፍ አስራ ሰባት ላይ አባት ሆይ እኔና አንተ አንድ እንደሆን እንዲሁ ደግሞ እነሱ በስምህ አንድ እንዲሆኑ ጠብቃቸው ብሏል። አማኞች አንድ ልብ፣ አንድ ሀሳብ አንድ ፍላጎት አንድ ስራ እንዲኖራቸው አንድ ሀሳብ እንዲሆኑ ይመኛል። እግዚአብሔር በልጁ በክርስቶስ ኢየሱስ ከነገድ ከቋንቋ ከዋጀን በኋላ አንድ ቤተሰብ እንድንሆን ነው የሚፈልገው። ኤፌሶን ምዕራፍ ሁለትም ላይ ደግሞ ከሁለት ሰው አንድን ሰው በራሱ ይፈጥር ዘንድ ነው የሚለው። ስለዚህ እግዚአብሔር እኛን ማየት የሚፈልገው ቤተሰብ ሆነን፣ እግዚአብሔር እኛን ማየት የሚፈልገው ተሳስበን አንድ መንፈስ ኖሮን አንድ ልብ ኖሮን አንድ ሀሳብ ኖሮን ማየት ይፈልጋል። ስለዚህ ይሄ እንዲመጣ ደግሞ አማኞች ራስ ወዳድነትን ማስወገድ መቻል አለባቸው። እኔነትን ማስወገድ መቻል አለባቸው ይላል እኔ እኔ እኔ ባይነት እኔ የሚመቸኝ ነገር እኔ ደስ የሚለኝ ነገር እኔ የምፈልገው ነገር ደግሞ እኔ የመጣሁበት ዘር እኔ የመጣሁበት ቤተሰብ ቸርች ውስጥ እንደዚህ አይነት ኢንቴንሽኖች ካሉ በኪንግደም ውስጥ የማይጠቅም አንድነትን ደግሞ የሚያበላሽ ነው የሚሆነው። አያችሁ። ስለዚህ እኔነት መወገድ መቻል አለበት። ለወገኔ ይጠቅማል ባይነት፣ ለኔ ቤተሰብ የሚጠቅም ለእኔ የምቾት የሆነ ነገር እያልን በእግዚአብሔር መንግሥት ውስጥ የምንኖር ከሆነ ደስ ያለንን የምናደርግ ከሆነ እና ስለሌሎች ማሰብ የምናቆም ከሆነ ደስ አርነታችንን ያለ ልክ የምንጠቀም ከሆነ ልክ አይሆንም። ለሌሎች ወንድሞቻችን ባሪያ ለመሆን ነው በክርስቶስ ነፃ የወጣ ነው። በፍቅር ባሮች መሆን አለብን። ገላትያ አምስት ላይ እንደተጻፈው በፍቅር እርስ በርሳችን ባሮች ነው መሆን የሚገባ። ስለ ወንድሜ ስለ እህቴ ማሰብ፣ የምናደርገውን ነገር በጠቅላላ ሌሎችን ግምት ውስጥ ያስገባ መሆን አለብን። አንደኛ ቆሮንቶስ ምዕራፍ 14 ላይ ሐዋርያ ጳውሎስ ስለ መንፈስ ቅዱስ የጸጋ ስጦታዎች ሲናገር የጸጋን ስጦታ በብርቱ የምትፈልጉ ከሆነ ለቤተ ክርስቲያን መታነጽ ፈልጉ ይላል። ቤተ ክርስቲያን የምትጠቀምበትን አንድነታችን የሚቀጥልበትን ወንጌል የሚሰፋበትን ነገር ነው፣ እሱን ነው ማሰብ የሚገባው ይላል። ስለዚህ አማኞች ምን ማድረግ አለባቸው? የሚያደርጉትን ነገር ለዝና፣ ለታይታ፣ ለስማቸው፣ ለክብራቸው ማድረግ የለባችሁም ይላል ሚሻለው ክርስቶስ ኢየሱስ በእኔ ይክበር፣ ክርስቶስ ኢየሱስ በእኔ ይታይ። ለቤተ ክርስቲያን አንድነት የሚጠቅመውን ነገር ማድረግ አለብኝ፣ ማለትም መለማመድ መቻል አለብን። ይሄ ደግሞ እንዲሆን ሰዎች ሁሉ ከኛ አማኞች፣ ወንድሞቻችን፣ እህቶቻችን ከኛ የተሻሉ እንደሆኑ ማሰብ መጀመር መቻል አለብ ሁልጊዜ እኛ የራሳችን አስተማሪዎች የራሳችን እረኞች የራሳችን አስወጭ አስገቢዎች፣ የራሳችን እረኞች እየሆንን የራሳችን ፓስተሮች ራሳችንን ነው የምናሰማራው። ቤተክርስቲያን መሪዎችን አንቀበልም፣ አናከብርም፣ ደግሞ እርስ በርስ አንቀባበልም። ይሄ ደግሞ በጣም መጥፎ ነው። ስለዚህ ስለ ራሳችሁ ብቻ ሳይሆን ሌሎች የሚጠቀሙበትን ነገር ማሰብ በጣም መልካም ነው። ይልና ሐዋርያ ጳውሎስ ይናገራል ከቁጥር አንድ እስከ አራት ነው ያየነው። እንግዲህ ቁጥር አምስት ጀምሮ እስከ አስራ አንድ ድረስ ጌታን ኢየሱስ ክርስቶስን ምሳሌ አድርጎ በማንሳት በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይኑር ብሎ ይናሰ- ኢየሱስ ክርስቶስን ምሰሉት ይላል። በምን እንምሰለው ያን እንደሆነ እንደዚህ ይላል ሐዋርያው ቁጥር አምስት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 የመጣው ለእኛ ነው። የኖረው ለእኛ ነው። የሞተው ስለኛ ነው። ኢየሱስ ክርስቶስ በነበረበት ዘመን በጠቅላላ ራሱን አዋርዶ ነው ወደ እኛ ዓለም የመጣው። ኢየሱስ ክርስቶስ ማለት እኮ በእግዚአብሔር መልክ ሲኖር ሳለ የተባለ ነው። በማንነቱ ኢየሱስ ክርስቶስ ፍጹም አምላክ ነው። የከበረ ነው። እሱ ራሱ እግዚአብሔር ነው። በእግዚአብሔር መልክ ሲኖር ሳለ፣ ነገር ግን የባሪያን መልክ ያዘ። የእኛን መልክ ይዞ በመካከላችን ተገኝቶ አገለገለን፣ ራሱን ዝቅ አደረገ። እንደሚታወቀው በግሪኮች በሮማውያን ዘንድ ሁሚሊቲ ወይም ራስን ዝቅ ማድረግ ትህትና የሚባል ነገር አይሰራም። ራስን ዝቅ ማድረግ ተቀባይነት የለውም። ጥበብ ካለ ጥበበኛ ነኝ ማለት ራስን መግለጽ ምንድን ነው? ለራሳቸው ያላቸውን ስሜት መግለጽ የሚሰማቸውን ማድረግ የፈለጉትን ማድረግ ነው፣ እነሱ እንደ ኳሊቲ የሚያዩት በመንፈሳዊ ዓለም። በእግዚአብሔር ዓለም ግን ተቀባይነት ያለው ሁሚሊቲ ነው፣ ትህትና ነው። ራስን ዝቅ ማድረግና ከኔ ይልቅ ባልንጀራ ይሻላል ማለት ነው። እግዚአብሔር የሚወደው ለዛ ነው። ለትሁታን ጸጋን ይሰጣል፣ ትቢተኞችን ግን ይቃወማል የሚሉ ታዲያ ጌታችን ኢየሱስ ክርስቶስ ምን አደረገ? በእግዚአብሔር መልክ ሲኖር ሳለ እሱ ራሱ እግዚአብሔር ሆኖ ሳለ ነገር ግን ራሱን አዋርዶ ያውም ደግሞ ለመስቀል ሞት የታዘዘ ሆኖ ራሱን ባዶ አደረገ ይላል። እዚህ ጋ ግን መጠንቀቅ ያለብን ራሱን ባዶ አደረገ የሚለውን አንዳንድ ኬኖሲስ የሚባለውን አንዳንድ ሰዎች የሚረዱት ራሱን ባዶ አደረገ ማለት አምላክነቱን ተዋ ይመስላቸዋል ራስን ባዶ ማድረግ አምላክነትን መተው ማለት አይደለም፣ ራስን ዝቅ ማድረግ ማለት ነው። አምላክነቱ በየትኛውም ጊዜ ቢሆን የማይለወጥ ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ድረስ ያው ነው። ሰው ሆነ እንጂ ሰው ወደ መሆን አልተለወጠም። አምላክ በስጋ ተገለጠ እንጂ ኢየሱስ ክርስቶስ አምላክነቱን ትቶ አይደለም ሰው የሆነው። በምድር ላይ በነበረበትም ጊዜ አምላክ ነው በስጋ የተገለጠ አምላክ ነው እንጂ አምላክነት ሚታው ነገርም አይደለም። ራስን ባዶ ማድረግ ማለት ትህትናን ነው የሚያመለክተው። ስለዚህ ጌታ ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥረው በመካከላችን የባሪያን መልክ ይዞ ትሑት ሆኖ በመካከላችን እንደተገለጠ እንመለከታለን። ትህትናን ከእርሱ መማር ያስፈልጋል። ኢየሱስ ክርስቶስ ለደስታው ሳይሆን ለአማኞች፣ በክርስቶስ ኢየሱስ ለሚያምኑ ሰዎች፣ ለዓለም ሁሉ ራሱን የሰጠ የፍቅር ጌታ ነው ኢየሱስ ክርስቶስ። ስለዚህ እኛ አማኞች ኢየሱስን ነው መምሰል ያለብን። ክርስቲያኖች ማለት ክርስቶስን የሚመስሉ ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱን ዝቅ እንዳደረገ እኛም ራሳችንን ዝቅ ማድረግ ትሁት መሆን እና ደግሞ ወንድሞቻችንን ማስቀደም፣ በፍቅር መመላለስ እጅግ አስፈላጊ። ታዲያ ጌታ ኢየሱስ ራሱን ዝቅ አድርጎ ለመስቀል ሞት የታዘዘ በሆነበት መጠን እግዚአብሔር ምን አደረገው ካለን፣ ያለ ልክ ከፍ ከፍ አደረገው። ከስም ሁሉ የሚበልጥን ስም ሰጠው። የትህትና መጨረሻው መክበር ነው። ስለዚህ ሰዎች ራሳቸውን ዝቅ ካደረጉ ይከብራሉ በእግዚአብሔር ዘንድ። ራሳቸውን ከፍ የሚያደርጉ ከሆነ ደግሞ ይዋረዳሉ እንጂ ምንም የሚያገኙት ጥቅም የለም ማለት ነው። ለዚህ ትህትናን ከኢየሱስ መማር እንዳለብን ሐዋርያ ጳውሎስ ይናገራል። ከቁጥር 12 እስከ 13 ደግሞ መዳንን ስለመፈጸም ይናገራል። እንግዲህ ድነት ሶስት ገጽታዎች አሉት። ድናናል፣ እየዳንን ነው፣ እንድናለን ብለን የእግዚአብሔር ቃል እንደዛ አድርጎ በተናገረበት መጠን እናምናለን። ድነናል ስንል ከምንድን ንሄዳን ነው? ከኃጢአት ገዥነት ንሄዳን ነው። እየዳን ነው ስንል ምን ማለታችን ነው? ከኃጢአት ኃይል እየዳንን ነው። አሁንም ቅድስና ብለን የምንጠራውን ሁለተኛውን የድነትን ስቴጅ ያመለክታል። እንድናለን ስንል ደግሞ ከሚመጣው ከበጉ ቁጣ የምንድንበት ነው። ስለዚህ ድነናል፣ እየዳንነው እንድናለን ስንል ግን በጸጋው እኛ ችለን የምናደርገው ችለን የምንፈጽመው መዳን በፍጹም የለም። ለዛ ነው ሐዋርያው ጳውሎስ ሲናገር ቁጥር 13 ላይ ምዕራፍ 2 ቁጥር 13 ላይ 12 እስከ 13 እንደዚህ ብሎ ይናገራል። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይላል፣ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ከዛ እንደዚህ ይላል፣ ግን የራሳችሁን መዳን ፈጽሙ ካለ በኋላ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ነው የሚለው ስለዚህ መዳኔ በእግዚአብሔር በእኔ የሚሰራው ነገር ነው እንጂ እኛ ችለን የምናደርገው እኛ ችለን የምንፈጽመው መዳን በፍጹም የለም። እግዚአብሔር ከመስቀሉ ስራ የተረፈ እኛ የምንጨርሰው ነገር እንዳለ መጽሐፍ ቅዱስ አይናገርም። ድነናል ብንል፣ በክርስቶስ እየዳነን ነው፣ በክርስቶስ እንድናለን። በክርስቶስ በጸጋ ድኜ በስራ አልቀጥልም የምጠብቀውም የማስፈጽመውም የተለየ መዳን የለም። መዳን አንድ ነው። በክርስቶስ ኢየሱስ አመንኩ የዘላለም ሕይወት ተቀበልኩ፣ አለቀ። የዘላለም ሕይወትና ድነት ስጦታ ነው። የኃጢአት ደሞዝ ግን ሞት ነው፣ ነገር ግን የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ እሱን በደንብ ማስተዋል ያስፈልጋል እንጂ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሞ የሚለውን አንዳንድ ሰዎች በመለጠጥ ድነታቸውን ፈርተው ተጠንቅቀው እንደሚይዙት አይነት ነገር መጽሐፉ እንደዛ አያስተምርም፣ እንደዛም አይናገርም። ታዲያ የምንፈጽመው መዳን የሚለው ምንድን ነው ከተባለ፣ አዎ ይላል እሱ ቅድስና ነው። ምንድነው ደግሞ ከኃጢአት ኃይል መሆኑን በደንብ ማስተዋል ያስፈልጋል። ከቁጥር 13 እስከ 18 ደግሞ በሌሎች ዘንድ ምሳሌ ስለመሆን ሐዋርያ ጳውሎስ የተናገረበት ነው። እንደዚህ ይላል በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። እንግዲህ የምንኖረው በመጥፎና በጠማማ ትውልድ መካከል የተመረጡ ትውልዶች ሆነን ነው። ስለዚህ በማያምኑት ዘንድ እኛ ስንመላለስ ሌሎችን በማያሰናክል ይልቁንም ደግሞ ምሳሌ በመሆን እኛ የእግዚአብሔር ልጆች መሆናችን መዳናችን፣ መንፈስ ቅዱስ ያለብን ሰዎች መሆናችን እንዲታወቅ ብርሃናችሁ በሰው ሁሉ ፊት ይብራ እንዳለ ጌታ ኢየሱስ በእኛ ክርስቶስ የሚነበብ መልእክት እንዲሆን ክርስቶስ እንዲታይ ለክርስቶስ ወንጌል እንደሚገባ መኖርና ምሳሌ መሆን እንዳለብን ክፍሉ ያስተምራል እንደዚህ በማለት በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። የምንሰብከው ወንጌል የሚለውጥ ወንጌል ነው። ስለዚህ ሳንለወጥ የሚለውጠውን ወንጌል ስንሰብክ ቀልድ ይሆናል። ለሌሎቹ ምሳሌ መሆን ያቅተናል። ስለዚህ ሀትሊስት እንደው ጌታ የሚፈልገውን የሰው አይነት መሆን ቢያቅተን ተቀራራኝነት ያለው የስነ ምግባር ያለን ሰዎች፣ መልእክታችንን የማያበላሽ አይነት ስብዕና ግን ሊኖረን ያስፈልጋል። አትሊስት ስለዚህ፣ በመጥፎና በጠማማ ትውልድ መካከል እንደ እግዚአብሔር ልጆች መሆን የምድር ጨው፣ የዓለም ብርሃን መሆን እንዳለብን ሐዋርያ ጳውሎስ ያስተምረናል ማለት ነው። ከቁጥር 19 እስከ 24 ላይ ባለው ክፍል ደግሞ ሐዋርያ ጳውሎስ ጢሞቴዎስን በማንሳት ይናገራል። ጢሞቴዎስን እንግዲህ ወደ ፊልጵስዩስ ቤተ ክርስቲያን መላክና ስላሉበት ሁኔታ ማወቅ ፈልጓል። እልክላችኋለሁ ይላል። ሊያበረታታቸው ስለፈለገ፣ ስለነሱ መስማት ስለፈለገ አብሮ ሰራተኛ የሆነው መንፈሳዊ ልጁን ጢሞቴዎስን ሊልክላቸው ይፈልጋል እና ቁጥር 19 ላይ ምን ይላቸዋል? ነገር ግን ኑሯችሁን ሳውቅ፣ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና። ከዛስ ሁሉ የራሳቸውን ይፈልጋሉ፣ የክርስቶስ ኢየሱስን አይደለም ይለን። ጢሞቴዎስ በጌታ የታመነ አገልጋይ መሆኑን እናስተውላለን። የክርስቶስን የሚፈልግ ስለ ቤተ ክርስቲያን መታነጽ እንደ ጳውሎስ እንደ መንፈሳዊ ልጅነቱ የሚጨነቅ መንፈሳዊ አባቱን ጳውሎስን የሚመስል በጣም የሚገርም አገልጋይ ነው። ሐዋርያ ጳውሎስ መሰከረለት። እንዲያውም ምን ይላል? ነገር ግን ልጅ ለአባቱ እንደሚያገለግል ከእኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ ይላል። የተፈተነ ስብዕና ያለው ነው። በእድሜው እኮ በጣም ወጣት ነው ጢሞቴዎስ። ነገር ግን የተፈተነ ማንነት ያለው ሁልጊዜ ተኛም ተነሳም አገለገለም ወጣም ወረደም ልክ እንደ ጳውሎስ የወንጌል መስፋት የአብያተ ክርስቲያናት መታነጽ የሚያስጨንቀው ሰው ነው። ጌታ ኢየሱስ በእውነት እንደሱ ያድርገን፣ ለወንጌል የምንጨነቅ ለቤተ ክርስቲያን መታነጽ የክርስቶስን ምንፈልግ የራሳችንን ማንፈልግ ሰዎች እንደ ጢሞቴዎስ። ብዙዎች እንደዛ አይደሉም አለ። አረ ጳውሎስ የሚያገለግሉ እኮ ብዙ አገልጋዮች አሉ አለ፣ ግን የራሳቸውን ነው የሚፈልጉ እንጂ የክርስቶስን አይደለም የሚፈልጉት። ጢሞቴዎስ ግን የሚፈልገው የክርስቶስን ነው የራሱን አይደለም። ስሜ በምን ይጠራ አይልም። የጌታ ስም በምን ይጠራ ነው የሚለው። በምን በኩል ልክበር ብሎ ሲስተማቲክ አካሄድ አይሄድም። ክርስቶስ የሚከብርበትን ነገር ካደረገ ጢሞቴዎስ በህይወቱ በጣም ደስተኛ የሆነ አገልጋይ ነው። አሁንም ለፊልጵስዩስ ቤተክርስቲያን እንደ እርሱ ስለእናንተ በቅንነት የሚጨነቅ ሰው ስለሌለ እሱን ነው ልልክላችሁ ምፈልገው ይላል። በመቀጠል ምሳሌ አድርጎ የሚያነሳው አፍሮዲቱን ከሃያ አምስት እስከ ሰላሳ ድረስ ስለ አፍሮዲጡ ሲናገር እንደዚህ ይላል። ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነውን የእናንተ ግን መልክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ ይላል። አፍሮዲጡ እንግዲህ ጳውሎስ በተቸገረበትና ለወንጌል አገልግሎት ገንዘብ በሚያስፈልግበት ጊዜ የነሱ መልክተኛ ነበር። አፍሮዲጡ ማለት ከፊልጵስዩስ ቤተ ክርስቲያን ለጳውሎስ የሚሆነውን ነገር ይዞ የሄደለት አፍሮዲጡ ነው። ምዕራፍ አራትም ላይ እናገኘዋለን፣ ከቁጥር አስር ጀምሮ ለዚህ አፍሮዲጡ የእናንተ መልእክተኛ ነው የኔም አገልጋይ ነው ይላል። ሲያገለግል በትህትና የሚያገለግል ተሰጥቶ የሚያገለግል የቤተ ክርስቲያን አገልጋይ ነው። ጌታን ኢየሱስን እጅግ የሚወድ አገልጋይ ነው። ሁላችሁን ይናፍቃል ይላል። አሁን ያለው ከጳውሎስ ጋር ነው ግን በግድ ልከዋለሁ ይላል። ግን በጣም በሚገርም ሁኔታ ግን አፍሮዲጡ ታሞ ነበር። ታሞ ነበርና እንደዚህ ይላል፣ እንደታመመም ስለሰማችሁ ይተክዛል ይላል። መታመሙን ሰምተው እንዳዘኑ ሰምተው፣ ወይኔ እነዚህ ሰዎች መታመሜን ሰምተው በጣም ይጨነቃሉ ብሎ መታመሙን ባይሰሙ ሁሉ ደስ ይለው ነበር፣ እንዳይጨነቁ። እኔ በጣም ይገርመኛል፣ እንደዚህ አይነት መተሳሰብ፣ እንደዚህ አይነት አብሮነት እንደዚህ አይነት ስሜት እጅግ በጣም የሚያስደስት ነው ዛሬም በዚህ ጊዜና በዚህ ዘመን አማኞች ስለ አገልጋዮቻቸው መታመም ስለ አገልጋዮቻቸው መጎሳቆር ስለሚያገለግሏቸው ሰዎች ያላቸው ስሜት ጤነኛ እንዲሆን አገልጋዮች ደግሞ ስለሚያገለግሏቸው ሰዎች መጨነቅ መተከዝ ማሰብ መጸለይ መትጋት ቢኖር እንዴት የእግዚአብሔር መንግስት እንደሚሰፋ ሳስብ እገረማለሁ እና አፍሮዲጡ እንደዚህ አይነት ሰው ነው። ግን ጌታ ምሕረት አደረገለት አሁን ድኗል። ፈጥኜ እልክላችኋለሁ ይላል። እንግዲህ ከቁጥር ሀያ አምስት እስከ ሰላሳ ስለ አፍሮዲጡ ምን ብሏል? እንደነዚህ ያሉ ሰዎችን እወቋቸው። የሚደክሙላችሁን፣ የሚታዘዟችሁን፣ የሚያገለግሏችሁን አገልጋዮቻችሁን ወቋቸው። እንደነዚህ አይነት ሰዎች የተሰጡ ሰዎች፣ የራሳቸውን የማይፈልጉ ለወንጌል የሚተጉ አገልጋዮቻችሁን አስቧቸው፣ ደግሞ አክብሯቸው ይላል አክብሯቸው ይላል እና ተቀበሏቸው። እና ሐዋርያው ጳውሎስ ምን ይላል? በነፍሱ ተወራርዶ ከጌታ ስራ የተነሳ እስከ ሞት ቀርቧልን። እንደዚህ አይነት አገልጋይ መከበር አለበት፣ መታወቅም አለበት፣ ልንቀበለውም ይገባል ብሎ ይናገራል። አፍሮዲጡን ምሳሌ እንድናደርግ። እስኪ ይሄንን ምዕራፍ ጠቅለል እናደርገው እና ቢያንስ ወደ አምስት የሚደርሱ ዋና ዋና ትምህርቶችን በዚህ ክፍል እናገኛለን። የመጀመሪያው ሌሎችን በደስታ ማገልገል ነው። ከጢሞቴዎስ ያየነው፣ ከአፍሮዲጡ ያየነው፣ ከጳውሎስ ያየነው ነገር በደስታ ስለሌሎች ሌሎች ተሰጥቶ ማገልገል በደስታ ነው። እነሱን ሰርብ ማድረግ ቤተ ክርስቲያንን በደስታ ስለማገልገል ተምረናል ማለት ነው። ስለዚህ ባለንበት ቤተክርስቲያን በደስታ ሌሎችን ስለማገልገል ስለሌሎች መጨነቅ ስለ ሌሎች መተከስ ስለሌሎቹ ማሰብ መጀመር መቻል እንዳለብን እንመለከታለን ሁለተኛው የምናገኘው ትምህርት ትህትና ነው ትህትናን ከማን እንማራለን ከጌታ ከኢየሱስ ኢየሱስ ከስም ሁሉ የሚበልጥን ስም ወርሷል ከጉልበት ሁሉ ለኢየሱስ ስም ይንበረከካል ኢየሱስ ጌታ ነው ብለን እንመሰክርለታለን ይሄ ምን መሰክርለት ኢየሱስ ግን ህይወቱን ስንመለከት ትሁት ነው ለመስቀል ሞት ለውርደት ሞት በትህትና የታዘዘ ነው እናም እኛ ክርስቶስን መምሰል ማለት ህይወትን በማይጠይቅ ይልቅን ኑሮን በሚጠይቅ ያለንን ማካፈል ብቻ በሚጠይቅ ጊዜን ማካፈል አቴንሽንን ማካፈል ብቻ በሆነ በዚህ ዘመን ክርስቶስን መምሰል ተገቢ የሆነ የህይወት አይነት ሊሆን ይገባል የሚለውን እንመለከታለን። ሌላኛው ድህነትን በተመለከተ ያየነው ነው። ድህነት በክርስቶስ ተጀምሮ በክርስቶስ ያለቀ ነው። እኛ የጎደለ ምንሞላበት ሞላበት ድነት እንደሌለ ማሰብ ክርስቶስ በኛ የጀመረውን ራሱ እንደሚጨርሰው መረዳት እንደሚያስፈልግ ተመልክተናል። ሌላኛው የምናየው ደግሞ ለሌሎች ምሳሌ ስለመሆን ነው። በማያምኑት መካከል ስንመላለስ በጥበብ በማስተዋል እግዚአብሔርን በመፍራት ለነሱ ምሳሌ መሆን ይገባል የሚለውን እንመለከታለን። በመጨረሻ ሁለተኛው ምዕራፍ ላይ እያየ ነው አገልጋዮችን መቀበል ማክበር የሚለውን ነው ጊዜታ በብዙ እንደጠቀመን እንዳስተማረን አምናለሁ ይህንን ቪዲዮ ደግሞ ለሌሎች እንዲደርስ ሼር እንድታደርጉት እንድታካፍሉት ሰብስክራይብ ያላደረጋችሁ ደግሞ ቤታችንን ሰብስክራይብ እንድታደርጉ ቪዲዮንም ላይክ እንድታደርጉ ኮሜንትም እንድታደርጉ አበረታታችኋለሁ በነገር ሁሉ ጌታ ኢየሱስ ይባርካችሁ መልካም ጊዜ